በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለሙ ገዢ። እንደምን ሰነበታችሁ ቀን የዋህ ትሁት ሀገር ወዳድ ኢትዮጵያውያን እንቁ የኢትዮጵያ የዓለም ብርሃን ቤተሰቦች በዛሬ ላዘጋጀው ያሰብኩት መልእክት በኢትዮጵያ የዓለም ብርሃን መልእክት አስር ላይ ስለ ኢትዮጵያ ስለ ኦሮሚያ ክልል ስለ አማራ ክልል ስለ ትግራይ ክልል እንዲሁም ደግሞ ልዩ ልዩ መልእክታቶች ተገልጸዋል እሱን በድምፅና በምስል አቀናብሬ ላዘጋጀ አስቤያለሁና መልእክቱን በማነብበት ጊዜ የፊደል ግድፈት ሊኖር ስለሚችል ከሆዲሁ ይቅርታ እጠይቃለሁ። አሁን መልእክቱን አነብላችኋለሁ። በአብርሃሙ ሥላሴ ተወስኖ ኢትዮጵያ በዜግነት ባቀፈቻቸው የዛሬ ትውልዶች ላይ ተፈጻሚ ይሆን ዘንድ የታዘዘው ውሳኔ ትዕዛዝና እንዲሁም አፈጻጸሙ ኢትዮጵያና አሁን ያለው አለቃና ምንዝሮች ማንነትና በቅጣት ውሳኔውና ትዕዛዙ አፈጻጸሙ የሚተገበርባቸው ብርቱ ቅጣት የአማራ ክልል በአማራ ክልል ውስጥ ምን ተሰራ፣ ምንስ እየተከናወነ ነው ብለን ብቻ የምናስበው አይደለም። አማራው ኢትዮጵያዊ ነኝ ብሎ የሚያምን ለብሔር ማንነት ስፍራ የሌለው በመሆኑ ከሁሉም በላይ የተዋህዶ ኦርቶዶክስ እምነቱን የጨበጠ በመሆኑ በአሜሪካ፣ በእንግሊዝ፣ በአውሮፓውያን ዛሬም በነ ቻይና፣ በነ አረብ ኤሚሬትስ፣ በነ ሳውዲ፣ በነ ቱርክ በተቀናበረ ጥቃት በዛሬው መንግስት አዝማችነት ዘርፈ ብዙ ሁለገብ ድጋፍ እየተደረገለትና ስምሪት እየተሰጠው ኢትዮጵያዊነትን እና ተዋህዶን ከነ አማራው እንዲያጠፋ ኢላማ ተደርጎ እየተሰራ ያለ ሲሆን በዚህ ምክንያትም አማራው በታላቅ መከራ ውስጥ ወድቆ ይታያል። በገዛ ኢትዮጵያውያን ወገኖቹ ነገር ግን ኢትዮጵያዊነታቸውን በካዱና ሊያፈርሱ በሚታገሉ የኦሮሞ ድርጅቶች፣ የትግራይ ድርጅቶች፣ በውጪዎቹ ጠላቶቹ እየተደገፉ እየተመሩ ዘመቻውን አጧጡፈውታል። በመላው አገሪቱ ተበትኖ የሚኖርም ስለሆነ በሁሉም የአገሪቱ ክልል ኢላማ ተደርጎ ይሳደዳል፣ ይገደላል፣ ንብረቱ ይዘረፋል፣ ቤቱ ይቃጠላል፣ ልጆቹ ይታረዳሉ፣ ሚስት ትደፈራለች፣ ትገደላለች። ይህ ሁሉ ሲደረግ ዛሬም ያለማቋረጥ ጠንክሮ ሲከናወን ነጭ ይስቃል፣ ከሚታመኑበት ዲያብሎስ ጋር በውጤቱ ፌሽታ ያደርጋሉ። አማራው ከሁሉ በላይ በራሱ ወገን ከራሱ ጉያ በወጡ በገዛ ልጆቹ በእንጀራና በደሞዝ ስም በባንዳነት ተመልምለው ከውስጥም ከጠላት የበለጠ እያጠፉት ይገኛል። እሱ ወደ ጠላት ሲያይ ከዛው ከቀየው ያለ ወገኑ ለሆዱ ሲል ለሹመት ሲል አድፍጦ ይገለዋል። የዛሬው ጠላቱ እንደ ጣሊያን ዘመን ስልት ቢኖረውም ከዚያ በላይ የዘመነ ዘዴን የሚጠቀም በጭካኔውም ተወዳዳሪ የሌለው ነው። የጠፋውን ያለቀውን አማራ እስኪ እዩት። አብዝቶ የገደለው ማን ነው? የራሱ ሰው ራሱ አማራ ነው። በተለይ ሚሊሻ ነኝ፣ ልዩ ኃይል ነኝ፣ ደህንነት ነኝ፣ ፖሊስ ህግ አክባሪ ነኝ የሚል ወገኑን የሚፈጀው ራሱ አማራ ነው። አገሩ እንዲበተን ለተሰራ ህገ መንግስትና ህግ ዘብ ቆሚያለሁ የሚል ከንቱ ሆዱን ለመሙላት እንደ ሽፋን የሚገለገልበት ፍርዱ መጥቶለታል። በዚህ አስተሳሰብ ተታለህ ያለህ ልዩ ኃይል ሆንክ ሚሊሻም ሆንክ ከፖሊስም ሆንክ ዳኛም ሆንክ አቃቢ ህግም ሆንክ ቅን ከሆንክ በእርግጥ ኢትዮጵያዊነትን፣ ተዋህዶን፣ ሰንደቃችንን አረንጓዴ ቢጫ ቀዩን ባንዲራ ከወደድክ፣ ከታመንክበት፣ ፍጠን፣ ጊዜህን አታጥፋ፣ ከሀገር አጥፊዎች ውጣ፣ ተለይ፣ ከሚፈጀው ወገንህ ጋር ቁም፣ እንደ አባቶችህ ወኔ ልበስ፣ ጀግንነት ለኢትዮጵያዊነት ጀግንነት፣ ለተዋህዶነት ጀግንነት፣ ለሰንደቅህ ጀግንነት ለእውነተኛው አገሩን እምነቱን ተዋህዶን ሰንደቁን ወዳድ ኢትዮጵያዊ ሁሉ ብለህ ተንቀሳቀስ። ከአገር በታኞች፣ አጥፊዎች፣ ኢትዮጵያዊነት ገዳዮች፣ የነጭ ተቀጣሪዎች፣ የዲያብሎስ ገባሪዎች ጋር አትሰለፍ። ቀዬህን፣ ህዝብህን ከተላላኪ ህዝብ ጨራሾች ተከላከል። እምነትህን ሰንደቅህን አረንጓዴ ቢጫ ቀዩን ባንዲራህን አጽና። ብትሰዋ ላረጋግጥልህ እንደ አባቶችህ ሰማዕት ጀግና የአባቶችህ ወኔ የለበስክ ትሆናለህ እንጂ እንደ ከንቱዎቹ ያህያ ሞት አትሞትም። ከዚህ ውጪ እስካሁን እንደሆነው ለእንጀራዬ ለደሞዜ ብለህ ወገንህን የምታስፈጅ ከሆንክ እነሆ ትዕዛዙ ጆሮ ሰምቶታል፣ ዓይንህ ያያል። በመጣው የቁጣ እሳት ትበላለህ። የእግዚአብሔርን ፍርድ ውሳኔና አፈጻጸም እርምጃ ማስቆም የሚችል ምንም ምድራዊም ሰማያዊም ኃይል የለም አይኖርምም። ወያኔ ጠፍጥፎ የሰራቸው ጌኛዎች መገልገያ ሰብዓዊ አህዮች ትላንት ለወያኔ ኢህአዲግ፣ ዛሬ ለኦሮሙማ እንደ ቂጣ እየተገላበጡ በሕዝባቸው ላይ የዘመቱ የዘመኑ አተላዎች በገጠር ብትሄዱ የአያት የቅድመ አያቱን ደም እየቆጠረ ደም መልሳለሁ እያለ ያልገደለ አማራ የምታገኙት በጥቂቱ ነው። በተለይ ተሰዶ የወጣው የሚበዛው በደም መመለስ ስም የገዛ ወንድሙን ገሎ ነው። እግዚአብሔርን አምናለሁ፣ እፈራለሁ በተዋህዶ እምነቴ የጸናሁ ነኝም ቢልም በተግባር ግን የፈጣሪውን ትእዛዝ፣ ሥርዓት፣ ሕግ ሁሉ የጣሰ ነው። በእርግጥ በተዋህዶ እምነታቸው የጸኑ የበረቱ ቤተ ክርስቲያናቸውን በቅንነት የሚያገለግሉ በእግዚአብሔርም የሚታመኑ እንዳሉ ግልጽ ነው። ብዙ ቤተ ክርስቲያን ብዙ አገልጋዮች አሉ። ብዙ አባቶች አሉ። ብዙ ካህናት አሉ። ብዙ ዲያቆናት፣ መነኮሳት፣ ባህታውያን አሉ። በየበረሃው የዚህን ዓለም ውጣ ውረድ ንቀው አምላካቸውን ብቻ ተስፋ አድርገው ለዘላለማዊ ሕይወት ራሳቸውን ለይተው ከፈጣሪያቸው ተጣብቀው ጸንተው ሰው በማይደርስበት ተከልለው ስጋቸውን ገለው በቅጠል ከዚያም ባነሰ እየቀመሱ አብዛኛውን ጊዜያቸውን በጸሎት በጾም እያደከሙ፣ ሲያልፉም በዚያው በበረሃ የሚያርፉ ወገኖች እውነተኛ ኢትዮጵያዊ የእግዚአብሔር ልጆች አሉ። የእነሱ ልመና ምልጃ ነው። ይህ ሁሉ ዕድሜ ለንስሐ እንዲሰጥህ ያደረገው እንጂ እንደ ስራሃማ ቢሆን እስከ ዛሬ መኖር ባልተገባህ ነበር። በዚሁ ክልል የሚገርመው ደግሞ ቢወቅሱት ቢመክሩት የማይሰማ በትዕቢት የተሞላ የልማድ ተመላላሽ ስመ ክርስቲያንም የሞላበት ነው። በተለይ ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት በሙሉ ሲታዩ በውስጣቸው ቅባት የሚባል የድንግልን ክብር ፈጽሞ የሚቀንስ የክርስቶስን ዋጋ ክፍያ የሚያጠፉ የካቶሊኮች ቅኝትን የሚከተሉ በተለይም በምስራቅ ጎጃም የሚበዙበት እንዲሁም ጸጋ የሚባሉ በጎንደር አካባቢ እንዲሁ የመሸጉበት ከዚህ በተጨማሪ ተሐድሶ መናፍቅ የሞሉበት እንደገናም በሁለት ቢላ የሚበሉ በአንድ በኩል የቤተ ክርስቲያን አገልጋይ፣ በሌላ በኩል የመንግሥት ስውር ካድሬ ደህንነት ሆነው ሁለት ደሞዝ የሚያገኙ ቤተ ክርስቲያንን ለዲያብሎስ ዘረኛ መንግሥት አሳልፈው የሰጡ ካህናት፣ ዲያቆናት ጳጳሳት፣ መነኮሳት የፈሰሱበት በተለይም ለነጻነቱ ለኢትዮጵያዊነቱ ሊዋጋ የወሰነውን ወስኖም ውጤት ያስመዘገበውን ጀግና በሽምግልና ስም በእምነቱ አባት ነን እያሉ እያወገዙ እጅና እግሩን ቀይደው ለጠላት የሰጡ እንዲሁ የበዙበት ነው። ዛሬ ብአዴን የሚባል የኦሮሙማ ዘረኛ መንግስት ወኪል፣ ትላንትም የዘረኛው ወያኔ ወኪል ጉዳይ ፈጻሚ ከጠላት የበለጠ አማራውን ያስጨፈጨፈ በህግ ስም እያሰረ እየገረፈ ለዘረኞቹ መንግስት ግዳይ የጣለ ታይቶም ተሰምቶም የማይታወቅ የሆድ አደር ጥርቅም ቢኖር ተወዳዳሪ የሌለው ብአዴን ብቻ ነው። ድርጅቱ በገዛ ወገኑ ላይ የቆመ ነፍሰ ገዳይም የተሰበሰበበት ነው። ወገኖቹ በተለያየ የአገሪቱ ምድር በተለይም በኦሮሚያ በምዕራብ ወለጋ ሲፈጁ፣ ሲጨፈጨፉ ህግ አይፈቅድልኝም የሰው ክልል አልሄድም ብሎ የጌቶቹን ዘር ማጥፋት በህግ ጥሰት ሽፋን አድርጎ ጭፍጨፋውን የሚያበረታታ ሆኗል። የአማራው ጠላት በራሱ የታጠቀው ሚሊሻ፣ ልዩ ኃይል፣ ፖሊስ፣ አድማ በታኝ የሚል ስም የተሰጠው በህግ ማስከበር ስም ለመብቱ ለኢትዮጵያዊነቱ ለወገኑ ተቆርቁሮ የቆመውን ሁሉ በማሳደድ ያስራል፣ ይገላል። በተለይ አማራው ወጣት ፋኖ በመሆን እንደቀደሙት አባቶቹ ለወገኑ ላገሩ ራሱን አሳልፈው በመስጠት በተለይም ወያኔን ከመከላከያውም በላይ ተፋልሙ። ወያኔ ዛሬ ለደረሰችበት ውድቀት ታላቁን ድርሻ የያዘ ሆኗል። ወገኖቼ የኢትዮጵያዊነት ታላቁ ጠላት ያለው በሌሎች ክልል በኦሮሚያና በትግራይ አይደለም፣ በራሱ በአማራ ክልል ውስጥ ነው። የማንን ሕግ ሊያስከብር ነው? ሕግ ለማስከበር ነው እያለ በአስር ሺዎች የተቆጠሩትን ፋኖች በስር ያጎረው አሁን ኢትዮጵያን እንዲበታትን ተዋህዶ እምነትን እንዲያጠፋ በወያኔ የጸደቀውን በነ አሜሪካ በነ እንግሊዝ ይሁንታ ያገኘውን ሕገ መንግስት ነው አስከብራለሁ የሚለው ይልቅ የጥፋት አለቆች መሆናቸው የተገለጸባቸው ፍርዳቸውን አዝለው የሚዞሩትን የዘመኑ ፀሐፍት ፈሪሳውያን እየተከተለ ፈጣሪውን ሳይሆን እነሱን እያመለከ ሁን ያሉትን እየሆነ አድርግ ያሉትን እያደረገ ህግ ሊያስከብር ተሰማራሁ ይላል። የገዛ ወገኑን ለጠላት ግዳይ የሚጥለው ይህንን ፀሐይ የሞቀውን እውነት በግልጽ መረዳት የሁሉም እውነትን የሚቀበል ኢትዮጵያዊ ሁሉ መሆን ግዴታ ነው። ይህን ሁሉ ግፍ ለሚፈጽሙ እግዚአብሔርን ፍርዱን አጽንቶባቸዋል። ኢትዮጵያዊነት ተዋህዶ እምነት ሰንደቋ ዋናው መመዘኛ ነው። ከዚህ በአንዱ ጎደልክ ማለት የሞት ፍርድን የተሸከምክ ነህ። በዋናነት በአዴን በአማራው ላይ ለተፈጸመው ግፍ ሙሉ ተጠያቂ ነው፣ ፍርዱንም ተሸክሟል ዛሬ በተገለጸው አፈጻጸም ሂደት ውስጥ በእሳት ይጠረጋል። በፍርድ አፈጻጸሙ ሙሉ በሙሉ ቅጣቱ የሚያገኘው ሆኗል። በዚሁ የአማራው ክልል ብዙ አይነት ጥፋቶች ይፈጸማሉ። በክልሉ በቤተክርስቲያን ውስጥ የበቀሉ ዲያቆን፣ ካህናት የሆኑ በአብዛኛው ጥበብ ነው በሚል ማሳሳቻ የሚበዙት አጋንንት ጎታች፣ ተብታቢ፣ ሰላቢ፣ ጠንቋይ ሆነው በእነሱ የተተበተበውን ሁሉ አጥፍተውታል። እንደ አምላክ የሚሰግድላቸው እጅግ ብዙ ነው። ህዝቡ በራሱ በእነዚህ እግዚአብሔርን በካዱ ራሳቸውን እንደ አምላክ እንዲቆጥሩ ባደረጉ ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት እየተነዳ ሲነግሩት የማይሰማ ሆኖ ታላቅ ፈተና ውስጥ ወድቋል። አንዳንዶቹማ በሰባኪነት የገነነ ስም እንዲኖራቸው የራሳቸው አድናቂ ደጋፊ አበጅተው በአምላክነት ልክ ይመለካሉ። ማንም ምእመን ቢሳሳቱ እንኳን ተሳሳቱ ሊላቸው ቀርቶ በሙሉ ዓይኑ አያያቸውም። የኢትዮጵያ ዓለም ብርሃን ቤተሰቦች ስለ መልእክታቱ ሲነግሩት ሰምቶ ፈጣሪውን ጠይቆ ከማረጋገጥ ይልቅ ሁን በል ያሉትን እየሆነ እያለ ሂድ፣ ደብድብ፣ እሰር፣ ግደል ሲሉት እየፈጸመ ከመንግስት ካድሬዎች ጋር፣ ከአቃቢ ህጎች ጋር በመመሳጠር ጉቦን በመስጠት ከማህበረ እርኩሳን ጋርም በመቀናጀት በአባቶች ሕግ እየሄዱ ያሉትን ጽዋን አክብረው የሚዘክሩትን በማሰር ጽዋውንም በመንጠቅና በመጣል ይቅር የማይባል ወንጀል በተደጋጋሚ ፈጽመዋል። በእውነቱ ለመናገር የኢትዮጵያ ዓለም ብርሃን ቤተሰቦች ከሁሉም በላይ ተዋህዶ ኦርቶዶክስ ነን በሚሉ በተግባር ግን ከሃዲ አምላካቸው ገንዘብ የሆኑ የተፈታተኑትን ያህል ማንም አልተፈታተነውም። አልጎዳንም አማራው በጥቅሉ ለምን ይህ ሁሉ ጉዳት ደረሰበት? ይላሉ ብዙ ግራ የገባቸው የዋሆች። ነገሩን ብናስተውል ይህ ሁሉ ጥፋት ባልመጣ ነበር። ዋናው ጥፋት እግዚአብሔርን መካድ፣ ህጉን ስርዓቱን ማፍረስ፣ የአባቶችን ድንበር ማፍረስ፣ በምትኩ በእውቀት ስም የመጣን የምንፍቅናን የተሐድሶን የቅባት ጸጋ የካቶሊክ እምነትን መሸከምን ክልሉን የወንድማማቾች መጋደያ በደም መወጣት ስም ደም በማፍሰስ የደም መሬት ማድረግ ይህን ደግሞ ቤተ ክርስቲያን ማስቆም መምከር፣ ማውገዝ ሲገባት ዝም ማለት እጅግ ብዙ ጥፋቶችን መፈጸም ለዛሬው የከፋ ጥፋት አድርሷል። በስተመጨረሻ ተዋህዶ ነኝ ለምትል ምዕመንም ሆንክ መምህር፣ ካህን፣ ዲያቆን፣ ጳጳስ እንዲሁም የፖለቲካው ሹሞች፣ የጸጥታ ሰራተኞች፣ ሚሊሻዎች፣ አቃቢ ህጎች፣ ዳኞች፣ ካድሬዎች፣ የማኅበረ ቅዱሳን እርኩሳን አባሎች እስካሁን በኢትዮጵያ የዓለም ብርሃን ቤተሰቦች ላይ ያልሰራችሁት ግፍ የለም፣ ያልለጠፋችሁት ስም የለም። በእውነቱ ከዋናዎቹ ጠላቶቻችን የበለጠ እናንተ የፈጸማችሁት ግፍ እጅግ ከባድ ነው። እንግዲህ ይሁነይ ብሎ ክፉ ስራን በራሱ ላነገሰ ሰው ፍርድ አይቀርምና ከላይ እንደገለጽ ነው ዛሬ ለንስሐ ለመጥራት፣ ለመምከር፣ ለመገሰጽ የመልእክቱ ጭብጥ አይደለምና ፍርዱንና ውሳኔውን አፈጻጸሙን ሰምታችሁ እንደ ዳታንና ወገኖቹ የቁጣውን እሳት ትጋታላችሁ። ግልጽ ሊሆንላችሁ ይገባል። የኢትዮጵያ ዓለም ብርሃን ቤተሰቦች ለእግዚአብሔር ምንድናቸው ብለህ ብትጠይቀው ኖሮ ድንግልን ጠይቀህ ተረድተህ ቢሆን ኖሮ ባልጠፋህ ነበር። አሁን ግን በልጆቹ ላይ ድንግል በስስት በምታያቸው ልጆቹ ላይ ግፍ ሰርተሃልና ዋጋ በሕይወትህ ትከፍላለህ። ወደ ትንሣኤውም አትሻገርም። በእግዚአብሔር ሕዝቦች ላይ በቅን የዋ ሕዝብ ላይ በኢትዮጵያ ዓለም ብርሃን ቤተሰብ ላይ በተግባር የዘመትከውን እንተውና ዳር ሆነህ በሐሳቡም፣ በክፋቱ በዘመቻው የተስማማህ የደገፍ ሁሉ እጅግ ብርቱ ቅጣት ተወስኖብሃል። የቁጣው እሳት ማንም በማያስጠልህ ሁኔታ ይበላሃል፣ ያጠፋሃል። ይህም ትዕዛዝና ውሳኔ ለፈጻሚዎቹ ደርሷል። የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ጳጳሳት፣ ቆሞሳት፣ ሊቃውንት፣ መምህራን፣ ዲያቆናት፣ የደብረ አለቆች፣ የሰንበት ትምህርት ቤት አደራጆችና አስተማሪዎች፣ የካህናት ማህበራት፣ ሁሉም ካህናት አባቶች፣ ባህታውያን፣ መነኮሳት ተብለው በቤተ ክርስቲያኗ የሚታዘዙ የሚደገፉ የተወገዙበትን ጥፋት ያላረሙ አሁንም ውግዘቱን የናቁና ያላከበሩ በግልጽ እግዚአብሔርንና ፈቃዱን የናቁ ሆነዋል። ማህበረ እርኩሳንም እንዲሁ ፈቃደ እግዚአብሔርን በተግባር አፍርሰዋል። ወጣቱንም ቀይደው ወኔቢስ ውሽልሽል፣ ስለ ቤተ ክርስቲያኑም ስለ እምነቱም የማይጠይቅ የመዝሙር ሰራዊት አድርገውታል። ቅኖች ለበጎነት መስርተውት እንደ ስሙ ማህበረ ቅዱሳን ሆኖ ያሳለፈ ዛሬ ስሙን ፍጹም ባረከሱ በግብር በለወጡ የመንግስት ሰላዮች የደህንነት ተቀጣሪዎች ተሞልተው ከፍተኛውን ስውር የማፍረስ ሥራ እየሰሩ ይገኛሉ። ቤተ ክርስቲያናችን ታይቶም ተሰምቶም በማይታወቅ የከፋ መፍረስ ውስጥ ወድቃለች። የተጉት አባቶቻችን ሞተውላት ተቀጥቅጠውላት የእግዚአብሔርን እውነት ፈቃድ ያለ ነቀፋ ኖረውበት እንዳላስረከቡን የዛሬው የቤተ ክርስቲያን እረኞች በጎቻቸውን የበተኑ ላውሬው ያስበሉ የወፈረውን አርደው የበሉ ፍጹም እግዚአብሔርን የካዱ ሆነው ተገኝተዋል። ከዚህ ሁሉ በላይ ቤተክርስቲያንን የፖለቲከኞች የዘረኞች፣ የወያኔና የኦሮሞማ ሰላዮች፣ ዘራፊዎች ካቶሊኮች፣ መናፍቆች ሁሉ የተደራጁበት እንዲሆን አድርገዋል። አለመጸጸትም የጥፋት ሁሉ መፈጸሚያ ስፍራ ሆኗል ቤተ ክርስቲያን። ተዋህዶ ቤታችን ዘረኞች፣ ሌቦች፣ የመንግስት ተጠዋሪዎች የሚዘውሯት የጠፋች የነጋዴዎች የተብታቢዎች፣ የአጋንንት ተሳቢዎች፣ የሰላቢዎች መናኸሪያ ሆናለች። ከሁሉ የሚደንቀው የምእመኑ ጅልነት ነው። ቤተ ክርስቲያንን እያፈረሱ እያየ፣ የአባቶቻችንን መሠረትና ህግ ድንበር ሲፈርስ እያየ የሚሰሩትን ዲያብሎሳዊ ሥራ በግልጽ እየተመለከተ እኔ ምን አገባኝ እንደ ሥራቸው እያለ ልማዱን ብቻ የሚያደርስ በምግባር የሞተ እምነቱን ሲያጠፋ ድንበሩን ሲያፈርሱ እየተመለከተ በርቱ፣ አፍርሱ የሚል ያህል ገንዘቡን ለነዚህ አፍራሾች በአስራት ስም በበኩራት ስም በማልማት ስም እየቸረ ይበልጥ ቤተ ክርስቲያን እንድትጠፋ አድርጓል። በመሆኑም ምዕመኑም ለቤተ እግዚአብሔር መጥፋት እኩል ተጠያቂ ሆኗል። ፍርዱም ተከትሎታል። የሚያሳዝነው ያፈረሱትን እንደ እውነተኛ አገልጋዮች ቆጥሮ አብሮ መጥፋቱ ነው። በደብዳቤያችን በሁሉም መልእክቶች ስለ ኢትዮጵያ ተዋህዶ ቤተክርስቲያን ስለ ኢትዮጵያ ጉዳት በዝርዝር ገልጸናል። ማንም አልሰማም። አገልጋዮች የተባሉ ሁሉ እግዚአብሔርን በተግባራቸው ክደውታል፣ ንቀውታል፣ አቃለውታል፣ ፍጹም ደፍረውታል፣ አስቀንተውታል ቁጣው እንዲነዳ አድርገዋል። ማህበረ ቅዱሳንን የሚሉ ግን በግብራቸው እርኩሳን ቤተ ክርስቲያንን ምን ያህል እንዳጠፏት የወጣቱን ውሽልሽልነት፣ የመዝሙር ሰራዊት ወኔ ቢስ፣ የአባቶቹን ገድል ሰምቶ ትንሽም እንኳ ወኔ ያልፈጠረበት አፍርተው ቆሞ እንዳሁልት ቤተ ክርስቲያን ስትጠፋ፣ ስትወረር፣ ስትፈርስ አይሰማም። ይዘምራል፣ መዝሙር ያጠናል፣ በቃ ትውልዱ የደነበሸ ነው የምንለው በዚህም እንደሆነ ልብ ሊባል ይገባል የተዋህዶ ቤታችን ቀኖኗ ዶግማዋ ስርዓቷ ሲጣስ እንደ ድንጋይ ተጎልቶ ይመለከታል የሰንበት ትምህርት ቤት እንዲሁ የመቀጣጠሪያ የምቅጠት ቦታ ሆኗል ሙሉ በሙሉ ቤተ ክርስቲያናችን ውሉ የጠፋ ልቃቂት ሆናለች በተለይ ወጣቱን ኢትዮጵያዊ በፍጹም የማይሰማ የማይለማ እንዲሆን ትልቅ ስራ ተሰርቷል። ማኅበረ ቅዱሳኖች የቀደሙትን መልካም የእግዚአብሔር ሰዎች በድካማቸው በእውነተኛነታቸው፣ በትክክለኛ ተዋህዶነታቸው የደከሙበትን መንፈሳዊ ምግባር ዛሬ የተኮለኮሉት ቦታውን ሁሉ የተቆጣጠሩት ሙሉ በሙሉ ከመንግስት የስለላ መረብ ጋር የተቆራኙ ናቸውና። ለዚያ አገልጋይ እንዲሆን አድርገውታል። መንግስት ብቻ ሳይሆን በመላው ዓለም ያሉ ዋና ዋና የስለላ ተቋሞችም በስልጠና ስም ብዙዎችን የስውር ማህበራቸው አባል አድርገዋቸው ወጣቱን የተዋሕዶ አማኝ ውሽልሽል ስለ ስላገሩ የማይገደው መዝሙር ብቻ ሕይወት የሚመስለው የመናፍቃንን ስልት ያጠና አድርገው ቀርጸውታል። አካሄዳቸውን በሚገባ የገለጸባቸው የኢትዮጵያ ዓለም ብርሃን በመሆኑ እጅግ በመበሳጨታቸው ከነጩም ከኛውም ከመንግስትም የተውጣጡ ሰላዮች እንዴት የኢትዮጵያ የዓለም ብርሃን ቤተሰቦችን እንደሚበትኑ ስልት ተነድፎ በመላው አገሪቱ በእነዚሁ የማኅበረ ቅዱሳን መሪዎች ጋር በመቀናጀት በእኛ ላይ የማያቋረጥ ዘመቻ ከፍተው ብዙ ወጣቶችን ከእውነት መንገድ እንዲወጡ አድርገዋል። ስልታቸው ሥጋዊ ነውና ፈሪሳውያን ጸሐፍትም ይህንኑ ስልት ይከተሉ ስነነበር ነበር እነሱም በዚያው ስልት ሄደውበታል። በእኛ ላይ ስለፈጸሙት ጥቃት ስራቸውን ስለሚያውቁት አንድ ደግመውም ውጤታቸውን ወደፊት ያፍሱታል። ያለ ፍርድም አያመልጡም። ነጮች ሙሉ በሙሉ የዲያብሎስ ታማኝ ሰራተኞች እንደመሆናቸው ሁሉ ፈቃዱን ፈጻሚዎች በመሆናቸው ቤተ ክርስቲያንንም በሃይማኖቶች ህብረት ስም ተጣብቀዋት የእነሱ ጉዳይ ፈጻሚ ሆናለች። እግዚአብሔርም የመጀመሪያውን እርምጃ በቤተ ክርስቲያን ላይ እንዲጀመርና እንዲጸዳ ወስኗል። ትእዛዝም ተላልፏል። ለማህበረ እርኩሳን በእናንተ ሐሳብ በማስመሰያ ስማችሁ በግብራችሁ መጥራት ስላለብን ነው ማህበረ ርኩሳን የምንላችሁ። ሙሉ በሙሉ ትወገዳላችሁ። እዚያ ውስጥ ያላችሁ ባለማወቅ የተነገራችሁን ብቻ አንጠልጥላችሁ በኢትዮጵያ የዓለም ብርሃን ላይ ስለተደረገው ዘመቻ በሐሳብም በአቋምም በማናቸው መንገድ የደገፋችሁ ሁሉ የብርቱ ቅጣት ፍርደኛ ናችሁ። በጥቂት ቀናት ውስጥ ነገ ተነገ ወዲያ ሳትሉ ከዚህ የእርኩሳን ማኅበር እንድትወጡ የመጨረሻ ማስጠንቀቂያ ነውና ይድረሳችሁ። ደግሜ ይላችኋለሁ፣ ከፊታችሁ ባለው ጥቂት ቀኖች ውስጥ ውጡ። ንስሐ ግቡ። ምናልባትም ብታመልጡ። የዋህ ለሆናችሁ ሳታነቡ ሳትሰሙ ሳትረዱ እኛን ስታወግዙ ዘመቻ ስታካሄዱ የነበራችሁ ሁሉ ፍርዱ በደጃችሁ ነውና፣ ሰው ሰው ነው። አስቦ ማድረግ የሚገባው አረጋግጦ አመሳክሮ ተረድቶ አንብቦ ማስረጃ ጨብጦ ነው መወሰን የሚገባው። የዚህ የርኩሳን ማኅበር አባል የሆናችሁ ሁሉ በግልጽ ልታውቁ ይገባል። የሰላዮች የመንግስት አገልጋዮች መጠቀሚያ ናችሁ። አንድ እንስሳ አለች፣ በቀቀን ትባላለች። አንተ የተናገርከውን ቃል መልሳ የምትናገር ከፍ ዝቅ ሳታደርግ ያንኑ ቃልህን የምትደግምልህ። በቃ እናንተ የሰው በቀቀኖች ናችሁ። በሉ የተባላችሁትን አድርጉ። የተባላችሁትን ያንኑ የምታደርጉ የምትናገሩ ሳታጣሩ ሳትመረምሩ እውነቱን ከውሸት ሳትለዩ እንዳመጣላችሁ የምትናገሩ ስለሆናችሁ ፍርዳችሁ እጅግ ብርቱ አጥፊያችሁ ሆኖ ለአፈጻጸም ወጥቷል፣ በፈጻሚዎችም እጅ ደርሷል።